ግዕዝ በአብ እዝል በወልድ አራራይ በመንፈስ ቅዱስ ይመሰላል። አሁን ለምሳሌ ግዕዝ አንድ ላዚምላችሁና ምህረቱ ስመ ላለም ምህረቱ ይህ የግዕዙ አካሄድ ነው። እንግዲህ ግዕዝ

አመሰግናለሁ። በቅድሚያ እንደምን ዋላችሁ። እንኳን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ፈቃዱ ሆኖ እናንተም ተሰብስባችሁ እኔም በእናንተ መካከል ቁሜ ለመወያየት፣ ለመነጋገር፣ ለመረዳዳት ባህልን ታሪክን፣ ወግን፣ ስርዓትን ለማስፋፋት ለትውልድ ለማውረስ በእናንተ መካከል ቁሜ በመገኘቴ በጣም ደስ ይለኛል። በጣም አመሰግናለሁ ፈጣሪን፣ ክብር ምስጋና ለሱ ይሁን እና እኔ ሊቀ ጉባኤ ሐብተ ማርያም ባየ ይባላለሁ ስሜ በቅዱስ ላሊበላ ደብር አስተዳደር ስር የሚተዳደረው የብልውያትና የሀዲሳት እዚያው ትምህርቴን እየተከታተልኩ እዚያው እያስተዳደርኩ የጉባኤ ቤቱን የሁለቱንም ጉባኤ እዚያ በመጽሐፉ አለም ነው የምኖረው። በበዓላት በባዓላት ቀን ደግሞ እንደው እንግዲህ ስለ ቅዱስ ያሬድ ዜማ ያው ታውቁታላችሁ። ቅዱስ ያሬድ ከመነሻውም የዜማ ድርሰት የቅዱስ ያሬድ ነው። ቅዱስ ያሬድ ይህን ዜማ ድጓ ጾመ ድጓውን ምዕራፉን ሲደርስ ዋናዎቹ መሰረቶቹ ሶስት ናቸው። ግዕዝ እዝል፣ አራራ ይባላሉ። እነዚህ ናቸው። በእነሱ ውስጥ የተለያዩ ምልክቶች አሉ። አሁን ከምሉ በክፍሉ ደረት፣ ርክርክ፣ ድርስ፣ ቁርጥ፣ አንብር፣ ደረት፣ ድፋት የሚባል ነገር አለ። ሰባት ንወታዎች አሉት። ያን ዜማ ጥሬውን ስዱ ንባብ ወደ ዜማ ቀይረው የሚያዜሙት እንዲዘም የሚያደርጉት እና ብዙ ነው የምልክቱ አይነት። እንደው ቋሚዎቹን ነው አሁን የጠቀስኩላችሁ እንጂ ብዙ ነው። ወደ ድጓ አለም ስንገባ ሰፋ ያለ ነው። አሁን የነይ ሁሉ መነሻው ግን ግዕዝ እዝል አራራይ ይባላል። ይሄ ስማቸው ነው ተርጓሚያቸው ግዕዝ ማለት በአብ፣ እዝል ማለት በወልድ፣ አራራይ ማለት በመንፈስ ቅዱስ የሚመሰሉ ናቸው። በሦስቱ ስላሴ ይመስላሉ። ቅዱስ ያሬድ ይሄነ ዜማ ሲደርስ ለእኛ ብቻ አይደለም፣ ለሰዎች ብቻ አይደለም፣ ለእንስሳትም ለአእዋፋትም በየቋንቋቸው። እንዲጠቀሙበት አድሮ ነው። በመንፈስ ቅዱስ የተቀኘው ቅዱስ ያሬድ የደረሰው ዜማ ሚገርማቸው ይገርማቸው እያአዱ እንስሳት እንስሳ ወሰብ እምነ ሰለስቱ ዜማሁ ይላል። ሰውም ይሁን አይዋፋትም ይሆኑ እንስሳትም ይሆኑ ከነዚህ ዜማዎች ውጭ ሌላ ፈጣሪያቸውን የሚያመሰግኑበት መንገድ የለም ነው የሚለው። ግር ላይ ያሬዱ ይሄን አስቀምጦታል። አሁን ወንድም እየሳሳዩ ሆነ ነበር ያሬድና ዜማው የሚባል ትልቅ መጽሐፍ አለ። እሱ ላይ በሰፊው ነው ይሄን የሚያብራራው። እና ለኛ ብቻ አይደለም። ስመበኩሉ ሲሰባ እግዚአብሔር ነው በሰውም ዘንድ የሚመሰገን እግዚአብሔር ነው። በአይዋፋስም የሚመሰገን እግዚአብሔር ነው። በየቋንቋው የሚመሰገን እግዚአብሔር ነው። በእንስሳትም አድሮ የሚመሰገን እግዚአብሔር ነው። ሁሉም ፍጥረት ደግሞ የእግዚአብሔር ፍጥረት ነው። አዎ፣ ሁሉም ፍጥረት የእግዚአብሔር ፍጥረት ስለሆነ ቅዱስ ያሬድ በየመልኩ በመንፈስ ቅዱስ የተቃኘው አባታችን ትልቁና ብርቅየው የቅዱስ ላሊበላ መኩሪያ ቅዱስ ያሬድ በይህ መልኩ ነው የደረሳቸው ዜማውን ሲደርስ በሶስቱ ዜማ ነው እና እንደነገርኳችሁ ግዕዝ በአብ እዝል በወልድ አራራይ በመንፈስ ቅዱስ ይመሰላል አሁን ለምሳሌ ግዕዝ አንድ ላዚምላችሁና ልሂድ እስመ ለዓለም ምሕረቱ ይሄ የግዕዙ አካር ነው እንግዲህ ግዕዝ

እስመ እስመ ሃቤከ ያንቃዕዱ ኵሉ ፍጥረት የግዝ አካር ነው፣ ግእዙ ነው። ይሄን እንግዲህ አሁን የሰማችሁት ግእዝ ነው። ሌላሳ ጽቡር ዘአንተ ፈጠርከነ ስን ተረጉመው እኛ ያንተ ፍጥረቶች ያንተ ጭቃዎች ነን፣ ባንተ እጅ የተሰራነ አቤቱ ይቅር ባለን የእጅ ስራዎች ነን፣ እናትቁረጥብን ይህን በማለት ፍጥረታት ሁሉ ወደ ያንተ አንጋጠው የለምን ማለት ነው በአማርኛው። እንዲህ እያረገ ነው ቅዱስ ያሬድ ዘሩን ከሀዲሳት ከብሉያት ከመጻሕፍተ ሊቃውንት እያመጣ ነው የደረሰው። የሚገርማቸው እንጂ ዝም ብሎ ዘር ብቻ አይደለም። ዘሩን እያመጣን በምልክት ይቃኘዋል እያደረገ ነው። እና በአብ ምሳሌነቱ እዝል ግዕዝ በአብ እንዴት ተመሰለ? ለምን ምን ሆኖ ነው በአብ የተመሰለው? ምሳሌው ደግሞ አብን እርቱ ይለዋል አብንስ ለማመስገን ርቱን ወቱን አይኩቶ ብሎ መጽሐፉ ይናገራል። ስለዚህ በአብ ተመሰለ። ቀጥሎ እዝል ነው። እዝል ደግሞ በወልድ ይመሰላል። እዝል ማለት ጽኑ፣ ከአብ ቀጥሎ የሚገኝ ኪዳነ ወልድ ክፍሌ እንዲያውም ምን ይሉታል? የዜማ ስም ብለው ነው የሚያስቀምጡት በመጽሐፋቸው። እና እዝልን ጽኑ ይለዋል። እንዴት ነው ጽኑ የተባለው? በወልድስ የተመሰለው ለምንድን ነው ስንል ጽኑ መከራ ተቀብሎ አዳምን ከነልጆቹ ወልድ ለማዳኑ ምሳሌ ስለሆነ ይላል። አሁን እዝ ለአንድ ዜማ ሳያዜምላችሁ ሌ አፍቅርዎ ለዓለም ወይ ዘሃሎ ውስተ ዓለም ስመ ኲሉ ሃላፊ ውእቱ ወዘሰ ይገብር ፈቃዶ ለእግዚአብሔር ይሄሉ ለዓለም። አያችሁ ግዕዝ እንዴት እንደተለየ ራሱ ወዙ አዝያዝያሙ ይሄ የእዝል መንገድ ይባላል። እዝል አሁን ይሄ ታፈቀደ ለዓለም ዓለሙን አትውደዱት ነው ወይ ውስጥ አሉ በዓለሙ ውስጥ ያለውን አትምረጡት አትውደዱት። ለምን ሁሉም ማላፊ ነው በዓለም ያለ። ወዘሴ የገብር ፈቃዱ ለእግዚአብሔር ይሄ ሁሉ ለዓለም፣ የእግዚአብሔርን ፈቃድ ፈጽሞ የሚኖር ሰው ግን ለዘላለም ነው ይሄው ቅዱስ ያሬዳ መጣ ሆይ በዜማ ደረሰው እኛ ተማር ነው። ቀጥሎ አራራይ ነው። ሦስተኛ ክፍሉ አራራይ በመንፈስ ቅዱስ ይመሰላል። ለምን ተመሰለ? መንፈስ ቅዱስ ለሐዋርያት ልጅነትን ያሰጠ ለነ ቅዱስ ያሬድን ይሄን ዜማ እንዲቃኙ እንዲደርሱ ለትውልድ እንዲተላለፍ ያደረገ መንፈስ ቅዱስ አድሮ እነ ቅዱስ ላሊበላን ይህን ህንጻ አንጸው ለትውልድ ለታሪክ ለኢትዮጵያ መኩሪያ እንዲያደርጉ በማን በመንፈስ ቅዱስ ታቃኙ። ይህን ስራ የሚያሰራው መንፈስ ቅዱስ ስለሆነ በ50 ቀን የተሰጠን ሀብት ስለሆነ ያንን ለማጠየቅ አራራይን በመንፈስ ቅዱስ መሰለው። አራራይ ማለት የሚያሳዝን አንጀት የሚበላ ጣይ መቃሉ ደስ የሚያሰኝ ነው። አሁን እሱ ሲያዝምላችሁ ስሙ። ደግሞ እንግዲህ ግዕዙ ሰምታችኋል፣ ዕዝሉን ሰምታችኋል። አራራይው ደግሞ እስቲ እንደው የሰላም ከሰላም አንድ ልበልላችሁ። መቼም ማሰሪያው ሰላም ነው እና ተሰሃልከ እግዚኦ ምድረከ አሃሌ ሉያ ናሁ ትእዛዘ ሃዲሰ እጽህፍ ለክሙ

ይግበሩ ለክ ሙሰብ አንተ ሙሰለባ እዳን ይትግበሩ። አሁን ይሄ አራራይ ነው። እንግዲህ እዩ ሶስቱም ዜማ በምንም አይገናኙ። ቅዱሳን አባቶቻችን በየመልኩ ነው ያስቀመጡት። ናሁ ትእዛዘ አዲስ እጽሕፍ ለክሙ። እናሆ ጳውሎስ ነው አዲስ መልእክት አዲስ ትእዛዝ ጽፍላችኋለሁ። ተፋቀሩ በንጹህ ልባችሁ ተፋቀሩ። ወዘትጸልዉ አፍቅሩ ጸላእተክሙ፣ ጠላታችሁን ወደዷቸው፣ ሳያውቁ ይሆናል። ወዘትጸልዉ፣ እናንተ የምትጠሉትን በሌሎች ላይ አታድርጉ፣ እነዚያም ሰዎች የምትጠሉትን በእናንተ ላይ አያድርጉ፣ እናንተም በሰዎች ላይ አታድርጉ ነው ትርጓሜ እየችው ይሄ ራሱ ትምህርት ነው። ይህን ማስፋፋት አቅንቶን ነው ወደ ሌላ ዓለም የምንገባው። እነ መጽሐፋችን ተፋቀሩ፣ ተዋደዱ። አዎ ትንሽህን አክብር፣ እናታበትህን አክብር ነው ግዙ። ያው ወንጌሉን በዜማ ማዜም ማለት ነው፣ መልእክቱን በዜማ ማዜም፣ ሊቃውንቱን በዜማ ማቅረብ እና ቅዱስ ያሬድ ከምሉ በክፍሉ ከይቅርታ ጋር እንግዲህ፣ ይሄን የመሰለ ነው አገላለጹና አካሄዱ ይሄን የመሰለ ነው። ስለዚህ ግዕዝ፣ ዕዝል፣ አራራይ ይባላል። ግዕዝን ግን በብዙ መልኩል ይገለጻል። ግዕዝ ማለት በቁጥር ምን እንወክለዋለን? ሃግዝ ለግዝ ስንል አንደኛ አንደኛ እያልን እየሄድን ነው። በግዕዝም አለ። እንደገና ግዕዝ ደግሞ ቋንቋ ነው። ከየት የተገኘ ቋንቋ? መጽሐፉ የሚያስረዳን እንዴት ብሎ ተገኘ? ግዕዝ ከምን ገዓዘ፣ ተጓዘ፣ ነፃ ወጣ አለው። የግዕዝ ስርወ ቃል የተገኘ ነው ቅኔው መጽሐፍ በመጽሄቱ አባቶቻችን ኪዳነ ወልድ ክፍሌ እንዲህ አድርገው ነው ያስቀመጡት። እና ግእዝን ምን ይለዋል መሰላቸው የእብራይስጥ ወንድም፣ የአረብና የሱር ውስጥ ቋንቋ ተመሳሳይ፣ የኢትዮጵያ መኩሪያ እያሉ ነው የሚያስቀምጡት ሲፈቱት ትርጓሜውን እና በዚህ መልኩ ነው እንግዲህ የተጠየኩት። ይች ነው። አመሰግናለሁ።